ሰላም፣ ሰላም ጤና ይስጥልን። እንደምናላችሁ ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለቱን ዓለም አቀፍ አጫጭር መረጃዎች ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስቶቹን እናስታውሳችሁ። የባንግላዲሽ የቀድሞ ጠቅላይ ሚኒስትር ሼክ ሐሲና በፍርድ ቤት ክስ ቀረበባቸው። ፓኪስታን በአፍጋኒስታን አምባሳደር ልትሾም መሆኑን አሳወቀች። በሰሜናዊ ናይጄሪያ አንድ አውቶቡስ ድልድይ ውስጥ በመግባቱ በርካቶች መሞታቸው ተሰማ። የተባበሩት መንግሥታት ድርጅት በሩሲያ ላይ የተመሰረቱ የሳይበር ወንጀለኞች በዓለም አቀፍ ደረጃ እየተስፋፉ መሆኑን ማስጠንቀቂያ ሰጠ። ሐማስ በአሜሪካ የቀረበውን የጋዛ የተኩስ አቁም ስምምነት ውድቅ ማድረጉ ታውቋል። የቻይና ባህር ኃይል በአወዛጋቢ የደቡብ ቻይና ባህር ዳርቻ አካባቢ የውጊያ ቅኝቶችን አካሄደ። ሩሲያና ዩክሬን በቱርክ ኢስታንቡል በቀጥታ ውይይት የኪየቭ ሰው አልባ አውሮፕላኖች ጥቃት ባደረሱበት ቀን መጀመሩ ተሰምቷል። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ። የባንግላዲሽ የቀድሞ ጠቅላይ ሚኒስተር ሼክ ሀሲናን የሀገሪቱ ዓለም አቀፍ የወንጀል ችሎት በሰብአዊነት ላይ ለፈጸሙት በደል ክስ አቀረበባቸው። ሼክ ሀሲና በስርዓተ መንግስታቸው ላይ የተካሄዱ ተቃውሞዎችን፣ ሰላማዊ ሰልፈኞችን በጸጥታ ኃይሎች በጅምላ አስገድለዋል፣ አሳስረዋል፣ አሳፍነዋል፣ ስልታዊ ጥቃትን አስተባብረዋል በማለት የባንግላዲሽ አቃቢያን ህጎች ችሎት በከፈቱበት ጊዜ ተናግረዋል። በዚህም ምክንያት ባንግላዴሽ ከስልጣን የተወገዱትን የጠቅላይ ሚኒስተር ሼክ ሀሲናን ፓርቲ የፖለቲካ እንቅስቃሴ ከልክላለች። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከሐምሌ እስከ ነሐሴ 2024 የሼክ ሐሲና መንግስት ተማሪ መራሹን ህዝባዊ አመፅ ዝም ለማሰኘት በተወሰደ እርምጃ ከ1400 በላይ የባንግላዴሽ ዜጎች ስለመገደላቸው መረጃውን ይፋ አውጥቷል። ፓኪስታን ከቻይና ከተባበሩት አረብ ኢሚሬቶችና ከኡዝቤኪስታን በመቀጠል በአፍጋኒስታን ካቡል አምባሳደሯን በመሾም አራተኛዋ ሀገር ሆናለች። ታሊባን በሁለት ሺህ አንድ ዳግመኛ መንበረ መንግስቱን ከተቆጣጠረ በኋላ በጎረቤት ሀገራት መካከል የሻከረውን ግንኙነት ለማሻሻል ደፋ ቀና እያለ ነው። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሰጡት መግለጫ በፓኪስታንና አፍጋኒስ ፓኪስታን መካከል ያለው ዲፕሎማሲያዊ መስተጋብር በሚያዚያ ወር ወደ ካቡል አቅንተው ከጎበኙበት ጊዜ ጀምሮ መሻሻል አሳይቷል ብለዋል። ኢሳቅ ዳር ከአፍጋኒስታን አቻቸው አሜሪካን ሙታኪን ጨምረው በቻይና ቤጂንግ ማጀ ከተመው ክፉ ደጉን በተነጋገሩ ማግስት የተደረገ የሰላማዊ ውይይት ፖለቲካዊ፣ ኢኮኖሚያዊ ፋይዳው ከፍ ያለ ነው ተብሎለታል። በሰሜናዊ ናይጄሪያ አንድ አውቶቡስ መስመር ስቶ ድልድይ ውስጥ በመግባቱ ሃያ ሁለት ያክል አትሌቶች መሞታቸው ተሰምቷል። የካኖ ገዥም የሃዘን ቀን አውጀዋል። ከዚሁ ከናይጄሪያ ሳንወጣ በማዕከላዊ ናይጄሪያ የጣለው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ ከሰባት መቶ በላይ ሰዎች ሲሞቱ፣ በሺዎች የሚቆጠሩት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። በርካቶች ደብዛቸው ስለ መጥፋቱ ተነግረዋል። በቦኮ ሃራም ወጠምሻ ፈርጣማ አማጺ ኃይል ቁም ስቅሏን እያየች የምትገኘው በነዳጅ ሀብቷ የተንበሸበሸችው ምዕራብ አፍሪካዊቱ ሀገር ሚሊዮኖች ከድህነት ወለል በታች ባለ አጓጉል ህይወት እሹሩሩ ችጋር እሻ ዝምበል የድህነት ቀንበር እያሉ የሚኖሩባት እያላት የሌላት የ2278 ሚሊዮን ህዝብ መኖሪያ የሆነች የሀብታም ድሃ ሀገርነቷን ልብ ይሏል። የተባበሩት መንግስታት ድርጅት በቅርቡ ባወጣው መረጃ መሰረት መነሻቸውን እስያ ያደረጉ የሳይበር ወንጀለኞች በዓለም አቀፍ ደረጃ እየተስፋፉ ስለመሆኑ ማስጠንቀቂያ ሰጥቷል። በአፍሪካ በደቡብ አሜሪካና በመካከለኛው ምስራቅ አዳዲስ ቦታዎችን በማግኘታቸው ወንበዴዎች በእስያ አህጉር ብቻ እንኳን 37 ቢሊዮን ዶላር ያክል ኪሳራ አድርሰዋል ብሏል። የተባበሩት መንግስታት ድርጅት የአደንዛዥ እጽና የወንጀል ጽፈት ቤት ባወጣው ዘገባ የቻይና እንዲሁም የደቡብ ምስራቅ እስያ ወንጀለኞች የውሸት ኢንቨስትመንቶች፣ ክሪፕቶ ከረንሲ፣ የፍቅርና ሌሎችም በርካታ ማጭበርበሪያ መንገዶችን በመጠቀም በቢሊዮን የሚቆጠረ ዶላሮችን ወጥመድ ውስጥ ካስገቧቸው ተጎጂዎች ደንበኞች ላይ ዘርፈዋል። እዚህ ላይ በአፈጮሌ ደላላዎች በመታለል ከዲፕሎማ እስከ ዶክትሬት ዲግሪ ድረስ ያሉ የቀለም ቀንድ የተባሉት ከሊቅ እስከ ደቂቅ ድረስ ሴት ወንድ አንዱን ከሌላው ባለየ መልኩ ወደ ማይናማር የገቡ ኢትዮጵያውያን በተለይ የኮምፒውተር ባለሙያዎች በግዳጅ በጽንፈኛ ታጣቂ ቡድኖች ዙሪያቸውን ባይነ ቁራኛ እየተጠበቁ በዚህ በሳይበር የማጭበርበር ወንጀል ህገወጥ ስራ ላይ መሰማራታቸውን ከጥቂት ወራት በፊት ለሸገር ሬዲዮ በራሳቸው አንደበት ምስክርነት መስጠታቸው የሚዘነጋ አይደለም። ይህ በእንዲህ እንዳለ ዩናይትድ ስቴትስ በቻይና የሳይበር ኩባንያ ላይ ማዕቀብ ጣለች። የዩኤስ የግምጃ ቤት ዲፓርትመንት ማዕቀቡ በሀገራችን ያሉትን የሲቹዋን የጸጥታ መረጃ የቴክኖሎጂ ኩባንያና የዋና ስራ አስፈጻሚውን የጓንቲያን ፌሪንግ ንብረቶችን ከሱ ጋር አብረው የሚሰሩ ባንኮችን፣ ኩባንያዎችንና ግለሰቦችን ሁሉ ስለመከልከሉ አስታውቋል። የጭቁኖች ዋስጠበቃ ነጻው ጭነኝ ነኝ የተናገረ በከንፈሬ ተቀመጠ በወንበሬ ተብያለሁ የሚለው ሐማስ በአሜሪካ የቀረበለትን የጋዛ የተኩስ ቁም ስምምነት ውዲቅ ማድረጉን አስታውቋል። በተኩስ ቁም ውጥረት እንደ ቆዳ በተወጠረበት በራፋህ የእርዳታ ጣቢያ ላይ እስራኤል በፈጸመችው የአየርና የከባድ መሳሪያ ጥቃት 32 ፍልስጤማውያን ሲሞቱ በርካቶች መቁሰላቸው ተሰምቷል። እስራኤል በአሜሪካ በሚደገፈው የጋዛ የእርዳታ መስጫ ስፍራ ውሃ የተጠሙ ምግብ የተራቡ የተጎሳቆሉ ሰላማዊ ሰዎችን በጅምላ ገድላለች ተብሏል። ይህ በእንዲህ እንዳለ የግብፅ የሳውዲ አረቢያ፣ የዮርዳኖስ፣ የኳታርና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴሮች በእስራኤል የተያዘውን ዌስት ባንክ ጎብኝተዋል። ከመሐሙድ አባስ ጋር ለመገናኘት ወደ ራማላ ተጉዘዋል። ነገር ግን እስራኤል የሚኒስቴሮችን ጉዞ በእጅጉ ስለመቃወማም እየተነገረ ነው። እዚሁ የጋዛ ትራጀዲያዊ ጦርነት ላይ ስንቆይ ለበርካታ ወራት ጊዜውን ጉልበቱንና እውቀቱን አንድያ ነፍሱን ሳይቀር ቀብድ አስይዞ የጋዛ ቁስለኛ ወገኖቹን ሲያክም የቆየው የጋዛ ዶክተር ሀምዲ አል ናጃር ከአስር ልጆቹ ዘጠኙን በገደለው የእስራኤል ጥቃት ጉዳት ካስተናገደ ከስምንት ቀናት በኋላ ሕይወቱ አልፏል። የአስራ አንድ ዓመት ወንድ ልጁ ብቻ በተአምር ከሞት የተረፈ ሆኖ ሆና ቤት ታቅፎ ተቀምጧል። የቻይና ባህር ኃይል በአወዛጋቢው የደቡብ ቻይና የባህር ዳርቻ አካባቢ የውጊያ ቀኝቶችን አካሄደ። ባህር ኃይሉ በደቡብ ቻይና ባህር ውስጥ በሚገኘው እስካርቦሮ ሾል አቅራቢያ የጦርነት ዝግጁነት ጥበቃና ቀኝቶችን ሲያደርግ፣ የደቡብ ኮሪያ ባለስልጣናት በአንጻሩ በተናጠል በቢጫ ባህር ውስጥ ተጨማሪ የቻይና መርከቦችን አገኘን ሲሉ ተናግረዋል። ቻይና በሲንጋፖር በተካሄደው የከፍተኛ መሪዎች ስብሰባ ላይ የሰያ ኃይልን ለአካባቢው ትልቅ ስጋትን ደቅኗል ሲሉ ለአሜሪካ የመከላከያ ሚኒስትር ፔት ሄግሰት ምላሽ በመስጠት ዩናይትድ ስቴትስ በታይዋን ጉዳይ ገብታ እየፈተፈተች በእሳት መጫወቷን እንድታቆም በማለት ማስጠንቀቂያ ሰጥተዋል። በሻግሪላ ውይይት ላይ ሄግዝ እንደተናገሩት ቻይና የኤስያን የኃይል ሚዛን፣ ጂኦፖለቲካውን በበላይነት ለመቆጣጠር በታይዋን ግዛት ወታደራዊ ወረራ ለመፈጸም ሙሉ ዝግጅት እያደረገች ነው በማለት ወቀሳ ሰንዝረዋል። ኪየቭ በመላው ሩሲያ ከዚህ በፊት ታይቶ የማይታወቅ የሰው አልባ አውሮፕላኖች ጋጋታ በመላክ ጥቃት ከፈጸመች ከአንድ ቀን በኋላ የሩሲያና የዩክሬን ልዑካን በቱርክ ኢስታንቡል ከተማ የተኩስ አቁም ንግግር ጀምረዋል። በዚህ ጥቃት ዩክሬን የሩሲያን አርባ ያክል አውሮፕላኖች በቆሙበት ዶጋመድ ማድረጓን በኩራት ተናግራለች። ባለፈው ወር በተካሄደው የመጀመሪያው ዙር ውይይት ያለምንም የተጠናቀቀ ቢሆንም ሁለቱ ወገኖች የምርኮኛ ልውውጥ ማድረጋቸው ይታወሳል። በቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን እየተመራ ያለው የተኩስ አቁም የሰላም ስምምነት ምክክር ሲያደርጉ ጦርነቱን እያባባሱት ስለመሆኑ ተነስቷል። በራሻ በደረሰ ፍንዳታ ሁለት ድልድዮች ፈራርሰዋል፣ ከጥቅሞች ሆነዋል። በአጸፋውም ሩሲያ በዩክሬን ዲኒፕሮ ግዛት ወታደራዊ ካምፕ ላይ በሰነዘረችው ጥቃት ቢያንስ አስራ ሁለት ወታደሮች ተገድለዋል። የኖርዲክ የባልቲክና የመካከለኛው አውሮፓ የኔቶ አባላት ለዩክሬን የወታደራዊ ህብረት አባልነት ቁርጠኞች መሆናቸውን የፖላንድ የሮማንያና የሊትዮኒያ ባለስልጣናት አቋማቸውን ገልጸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያንዝላችሁ ዓለም አቀፍ አጫጭር መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ፣ የገንዘብ ጉልበት፣ ልብና ጆሮአዊ ህሊናችሁን በቅነት ሰታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ።